አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የውም ሲፈን ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬ ደግሞ አሪፍ ብሎግ ይዤላችሁ እኮ መጥቻለሁ። ከጓደኞቼ ጋር ማለት ነው። በቡና መልኩ ቭሎግ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ጀምሩ። ጓደኞቼ፣ ስለዚህ እነዚህ ጓደኞቼ ናቸው። እንደኔው ነጋዴ ናቸው። አስተዋውቁኝ። እና ተከታተሉ። ቡና ልንጠጣ ነው ከጓደኞች ጋር አብራችሁን ተከታተሉ ማለት ነው። የዛሬውን ቪሎግ ያን ነጋሪዎች ናቸው። ያው ሙሲክ ላይ ለመነገድ ታፍታፍ የሚሉ ናቸው። እኔም በዛው ታፍታፍ እያውቁ ነው እንግዲህ ያው እንግዲህ ይጠፋል ወይስ ደግሞ የጠበታው አልታወቀም። ቡናችን በዚህ መልኩ ተዘጋጅቷል። ቡናው ማሻላህ ተባረከላህ። የዶሮ አይን ነው የሚመስለው። የዶሮ አይን ነው አይደል የሚባለው? አሚን ራሄልዬው፣ አሚንና አዲስ ሐቢበትየው ቡናችን ይህን ይመስላል። ማሻላ ተባረከላህ ቡናችንን በዚህ መልኩ እየጠጡ ነው። ማሻላ ተበረከላ። እንዴት ነው ቡናው? ተመቻችሁ? አብራችሁን ተከታተሉ። የቡና ሰዓታችን ነው፣ ከኛ ጋር አብራችሁን ቆዩ ማለት ነው። የራቱ ፓርት አልፏችኋል። አሁን ደግሞ የቡናውን ፓርት አብረን እንከታተል ማለት ነው

ካሜራ ዎች፣ እየተገባባን ካሜራ ፊት ለፊት እየተጣላ ኧረ እባክህ እባክህ ምን እያለ ነበር? አንድ ምንም ማለት ነው። ድምጽንም አላሰማ በጀርባ ብቻ እንዳንጣላ ነው ተራ

እ እኮ ምን መሰላችሁ እኔ ሁለታችሁ ከተስማማችሁ ሶስተኛዋን ተቃውሞ ስላቀረባችሁ ያው ሶስተኛዋን ደግሞ እንግዲህ ስላልተቀበላችሁ እሱን በሌላ መንገድ መንገዱን እንቀይረው ብለን ነው እ ደግሞ እንደዚያ ተስማማ ነው።

ስ አድበሚቀጥለው ደግሞ የጭፈራ ቡድን ተዘጋጅቷል፣ እና በራያ ባህል፣ በወሎ ባህል፣ በቴምሴ ባህል እዚህ ጋር ያው አንዳንዱ የውድድር መድረክ የሚካሄዳል። እሱን ስለሚትከታተሉ በሚቀጥለው ቪዲዮ ላይ ጠብቁኝ። ይጠብቃሉ፣ አያሳፍሩኝም ቤተሰቦቼ አይ ተቀምጦ እዚህ ጋር አለባበስ የላይ አራጣጭ ነው የተለበሰው። እዚህ ጋር ደግሞ አንገት ላይ እጅ ላይ የተለበሰውን ተደርግሏል። እዚያ ጋር ደግሞ ሎ ወሎ ያጫውታታል። ትቀይራለች፣ ካሜራ ጀርባለች። አዎ አለሁ። እዚህ ጋር ደግሞ ቄሮ አለ። ስለዚህ ያው እዚህ ጋር ደግሞ ትንሿ ቄሮ ሰላማዊ ና ፒስፉሊ የሆነ ትግል ይካሄዳል። ያሸንፈ ሽልማት እዚጋ ደግሞ አለች። ወይዘሪት አለች እዚጋ፣ ሸላሚዋ እዚጋ ኮምፒውተሯ ላይ ተረፍታለች። ሽልማት ከተባለ አሚና ስለምትሸልም የሽልማት ፕሮግራም ባተዘጋጁ ነው የሚሰሩ። አወል ረጃ ሁለተኛውን ቡና ልጥር ነው ማለት ነው። ጠብቁ

ውድና የተከበሯችሁ ነው የቲክቶክ የዩቲዩብ ቤተሰቦች ለማለት ነው። ብዙ ጊዜ ቲክቶክ ላይ ስለምሰራ ቲክቶክ ነው ምለውና የዩቲዩብ ቤተሰቦች በጣም አመሰግናለሁኝ። ላይክ እና ሰብስክራይብ ሼር በማድረግ ቪዲዮውን ጀምሩ። በሌላ ቪዲዮ ተመልሰን በሃሪፍ ሁኔታ ተመልሰን እስከምንመጣ ድረስ ቸር እንቆይት። ሰንብት ነው የሚባለው። ሰብስክራይብ ሼር አድርጉ። ሰብ ሰብስክራይብ የልጅ እናት ናት። አዎ እስኪ አበሻ ላበሻ ይጠቃቀም እና እንደዚህ አብሮ መኖርን ብዙ ነገርን ያስተምራል። እና ሁላችሁም ትማራላችሁ። ስራ ሼር አድርጉላት። እርግጠኛ ይሄ ቪዲዮ ብዙ ቪው እንደሚኖረው ተስፋ አደርጋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ